ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ያው የመንገድ ላይ ጥያቄና መልሳችን እንዲ እያለን ወደ መጨረሻው እየተቃረብን ነው። እንሻላ ሁላችንም ያው ለረመዳን እያለቀብን ነው እየጠነከረ እንደሆነ ተስፋ እናደርጋለን። ዛሬ ደግሞ በአላ ፍቃድ በቦሌ ሚካኤል ጃፈር መስጅድ ተገኝተናል። እዚህ መስጅድ ላይ የተለያዩ ወንድሞችን ጥያቄ እየጠየቅናቸው ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።

ያው በዚህ በተረፈ ደግሞ ይሄ ረመዳን ደግሞ የመተሳሰብ የመረዳዳት የታረዙት የምንረዳበት የተቸገሩትን ሆስፒታል ያሉትን የምናግዝበት ረመዳን ደ ይመኛለን ያው ሁላችንም በስራ አለም ላይ ብንሆንም ሁላችን በቢሮ ቢሆን በቀን ስራ ቢሆን ሞ ባዳ ያው ረመዳን አጭር እንዳያመጠል እንዲሁ እናስተላልፋለን አመሰግናለሁ ማሻአላህ እንዴት ነው ረመዳን ብዙ ጊዜ የምታሳልፈው እዚሁ ቦሌ አካባቢ ነው ወይስ ፉሪ ያው ረመዳን የምናሳልፈው እዛ አካባቢ ነው፣ ስራ ቦታ ነው። እንዴት ነው ድባቡ ምን ይመስላል? ማሻአላ ደስ ይላል። እንደው በመጨረሻም ለጓደኞች

ክፍላገር ነው ቤተሰቦች የነበሩት ተፈናቅለው በክፍለ ሀገር ያው መልካም ረመዳን በል ይደርሳቸዋል። እንሻላ በመጨረሻም እንደው አንድ ቀለል ያለች ጥያቄ ልጠይቀ ጾማችንን የሚያበላሽ ነገር ምንድን ነው? ሽክረን በጣም እናመሰግናለን። መልካም ረመዳን። ሰላሙ አለይኩም አሌይኩም ሰላም ወረህመቱላህ ወበረካቱ ስም ማን ነው ዛኪር ሁሴን ዛኪር ሁሴን የት አካባቢ ነህ ታይዋን ሰፈር ታይዋን ሰፈር ስንት ያህል ክፍል ተማሪ ነህ እኔ አንድ ቁርአን ትቀራለህ ጨርሰሀል ሙሉውን በቃ ለመቅራት ትችላለህ ማሻላህ ጎበዝ ጾምስ ትጾማለህ እንዴ ጾም እጾማለሁ እስከ ስንት ሰዓት ቢያንስ አሁን በዚህ ሰሞን እየጾምኩኝ ነው አይደለም ያለው ጾም ላይ ነው

ድባቡ በጣም ደስ የሚለው፣ እኔ ከምልህ በላይ ደግሞ። ረመዳን ከገባ በኋላ መታችሁ ደግሞ ብታዩት በጣም እጅግ በጣም እንጃ፣ ሰፈሩ እራሱ ይናገራል። ከዚህ ባለጠው ነው የሚያሰኘው። በጣም ደስ የሚል ድባብ ነው ያለው። እኛ ጋር ምንድን ነው እንደው ለየት የሚያደርገው፣ እዚህ አካባቢ ረመዳን እዚህ ጋር ለየት የሚያደርገው፣ እዚህ ሰፈር ላይ ኦልሞስት አባብ ናይንቲ ፋይቭ ፐርሰንት ማለት በሚቻልበት ደረጃ ሙስሊሞች ናቸው። ሶማሌዎች ናቸው፣ አረብ ሰዎች ናቸው እና ሙስሊም ይበዛል። ደግሞ የተለያየ ብሄሩ ነው። የተለያየ ብሄር ስ የኢትዮጵያ ብሄር ብሄረሰቦች አሉበት ማለት የሚቻልበት ቦታ ነው ነ የሚልይዘወይ እና ጃፈርም ዘሴም ማንኛውም ብሄረሰብ ጃፈር መስጊድ ውስጥ አለ። ኤቭሪ ብሄረሰብ ና እሱ ሱም ነው በጣም ውብ የሚያደርገው እና በጣም ደስ የሚለው ረመዳን። ማሻላህ እንደው አንተ የመስጂዱ ሱፐርቫይዘር እንደመሆነ እዚህ መስጅድ ላይ መጡ ለሚሰግዱ ወጣቶች ረመዳንን እንደዚህ ቢያሳልፉ ብለህ መልእክት ብታስተላልፍላቸው። ወላሂ ያው ረመዳን ነው ረመዳን እንደመሆኑ መጠን ሱብሃነላህ የወጣትነት እድሜያዊ የታወቀ ነው። ቢጠቀሙበት ሀሪፍ ነው ላሉ፣ በኢባዳ በቅርአት ሌት በመቆም በመጾም በጉልበት ቢሆን ማለት ነው መስጊዱ በመካደም ቢያሳልፉ ደስ ይለኛል። ሀሪፍ ነው ነው ምለው ይሄን ነው አድቫይዝ የማደርገው እንሻላ። ከእኛ ጋር ስለቆየ እጅግ አድርገን እናመሰግናለን። ሹክረን። እኔም በጣም ቴንኪ ሹክረን፣ በጣም አመሰግናለን። መልካም ረመዳን። መልካም ረመዳን። ልናለ ሰላሙ አሌይኩም ዋዓለይኩም ሰላም ወረህመቱላሂ ወበረካቱ። በቅድሚያ ሰሞትም አለበል አብዱል መናን ያስን አብዱል መናን፣ እዚህ መስጂድ ላይ ምንድን ነው ስራ ድርሻችሁ? ስራ ድርሻ ካድም ነኝ። ዛሬ አምስተኛ አመቴ ነው። ማሻአላህ አምስት አመት እዚህ ጾመዋል። እንዴት ነው ረመዳንን ይመስላል? ራመዳን አልሐምዱሊላህ ረብል አለሚን ጾመኛ ነኝ። በሚቀጥለው ረመዳን ደግሞ ዝግጅት ላይ ነኝ። ወጣቶቹን ሰብስቤን ግንዛቤ እያንዳርግ ቁርአን እንደምን አንዳንድ ወጣቶችም ሰብስቤ ቁርአንም እናገራለሁ ወይ በጣም ደስ ይል ረመዳን ነው። ዝግጁ ነ። ክድማ ላይ እንዴት ነው በረመዳን? ይከብዳል? ምንም የሚከብድ ነገር የለም። ግን አንዳንድ ምስኪኖች አሉ፣ እነሱ እንደ አላልከሪ ምግብና ምናምን ሲያመጡ አብረን ተከፋፍለን ነው የምንበላው። በፍቅር ሙስሊም ተውና ክርስቲያን ራሱ ጃፈር መስጂድ የሚችል ጃፈር መስጂድ ነው ተከፋፍለን ከክርስቲያን ጋር ቤር ቤር ሰብ ምናምን ሳንል ብሬ ኦሮሞ ነው አማራ ነው ትግሬ ነው ሳንል፣ አቅፌ የምናሳልፍ ራመዳን ነው። ጃፈር መስጊድ እንደዚህ ባሬ ነው ነው። ማሻላ እንደው ከእናንተ ጋር ለሚካድሙ ሌሎች ጓደኞቻችሁ ረመዳንን እንዴት ነው የምታሳልፉት? መልእክት ምታስተላለፉላቸው? አሁን እዚ ጋ ዛሬ ተረኛ ነኝ። የሁሌ አድር አለ። ታች ደግሞ ሰላም ሰፈር ይባላል፣ ትንሽ መስጊድ አለ። እዛ ደግሞ ወጣቶቹን ሰብስበን ወደ ረመዳን ወደ ጃፈር መስጊድ እንዲቀርቡ እያደረግን ነው ያለ። ነው ማሻላ ላይ ያገዛችሁ፣ በርቱ። መልካም ረመዳን ሽክረን፣ አመሰግናለን። መልካም በመዳን ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች በድጋሚ ሰላም አሌኩም ወራህመቱላ በረካቱ። የዛሬ ፕሮግራማችን ያው በቦሌ ሚካኤል ጃፈር መስጂድ ያካሄድ ነው። በጣም ደስ የሚል ነበር። ከተለያዩ ብሔሮች በተለያዩ ቋንቋ እንኳን አደረሳችሁ መልእክትም፣ እንዲሁም ጥያቄና መልስም የተደረየ ጥሩ ቆይታ ነበር ያደረግነው። በሌሎች ፕሮግራም እስክንገናኝ ወሰላሙ አሌይኩም ወራህመቱላ ወበረካቱ።